ነግርሽ እስከ ራስሽ የሚሰብ ይመጣል። ገብቶሻል። አንቺ ባሌ ነው ውዴ ብለሽ አክብረሽ እስከ አሹ ድረስ የራሱ ጉዳይ። አንደኛ ፈጣሪሽን ፈርተሽ ነው ባልሽን እየተንከባከብሽ ነው። ሁለተኛ ደግሞ አልጋ ላይ ካገች ወላሂ መንኝ ማንም ወንድ አይሄድማ። የፈለገሽ ሸጋ ሴት ቢያይ ወላሂ ከአንቺ ውጭ ወደ ውጭ ወጪ ነው የሚለው። ዋናው ወንድ ልጅ ሁለት ነገር ናት፣ በቃ ካንቺ የሚፈልገው። ሌላው ደግሞ ጥፋት ቢኖርብሽ ያስተካክለዋል። ዋናው አልጋ ላይ አንደኛው ጽዳት ነው፣ ሁለተኛው አልጋ ላይ ተጋሪመሽ እንደ እሱ ብቻ አድርገኝ ጨርሰኝ እምትይው ከሆነ አስቸጋሪ ነው። ይደክማል ለማገዝ ደግሞ ቁጭ ብድርግ ስፖርት ያስፈልጋል። ይሄ ታፋችን ራስሽን ችለሽ እሱ እንደዚህ ከታይ ተጋሪሞ ያለ አንቺ ራስሽን ችለሽ ቁጭ ብድርግ ለማድረግ እዛጋ ምን ሽሩ ጋ ለመስራት የጉልበት ጅም ያስፈልጋል። ስፖርት ያስፈልጋል። ምክንያቱም ጉልበታችን ስለሚደክም ጉልበትሽና ወገብሽ ገብሽ ያዛል። ስፖርት ማሰሪ ከሆነ አንድ የሴክስ ማድረግ አንቺ እሱን ለማገዝ አችም ስፖርት ላዜም በተደጋጋሚ በተደጋጋሚ መውሰድ ያለብሽ ከዛ በኋላ እንደፈለግሽ ቁጭ ብድር ጋርሽ እሱን ሰውነቱን ታፋውን ሳትነቂ ስበርበሩን ታወጫዋለሽ በፍቅር እዛ ላይ ደግሞ አቅፈሽ በምተኝ ሰዓት ምን አይነት ነው የፍቅር ቅላጽ የምታወጭለት እንዴት አድርገሽ ነው ለባለሽ ያለሽ ፍቅር እንዴት አድርገሽ ነው ፍቅር የፍቅሮች ቃላቶች ወይ ፊደሎች መርጠሽ የምትናገሪው ነው ደግሞ በቃ ቢገባ ይግባ እንደው ቢያደርግ ያድርግ ቶሎ ጨርሶ መሄዱን ነው የምትፈልጊው። ይሄ ከሆነ ፍላጎትሽ አነስተኛ ነው፣ አትፈልጊውም። ሌላ ሌላ ቦታ ልብሽ ይሄዳል ማለት ነው። ወንድ ልጅ በቃ ቢወጣ ይውጣ ቢያደርግ ያደርግ ብለሽ የምታደርጊው ነገር አይደለም። ወንድ እንደት እንድታድርጊ በቃ እንደውም አልጋ ላይ የበለጠውን ሰዓት መያዝ አለብሽ። ወንድ ልጅ ገብቶሻል አድርገሽ በመጨረሽ ሰዓት እንደገና ገብተሽ ሸዋር መውሰድ ያለብሽ፣ ምክንያቱም እንቅስቃሴ በምታደረጊ ሰዓት ያልበናል። ሻምፑ በተለይ ሙቀት ሀገር ያለን ልጇይ ሙከየፍ ሙከየፍ አብዛኞቻችሁ ላትከፍቱ ትችላላችሁ። ብትከፍትም ባትከፍትም እንደገና ደግሞ ተጣጥበሽ፣ አምረሽ፣ ተውበሽ ፀጉሽ ወደ ላይ አስዘሽ በሸጋ ሽቶ ሽቶ ስታረጊ የሚገለምጥ መሆን የለበትም ዶዶራንት ስታረጊ የሚገለምጥ መሆን የለበትም። ሮማንቲክ የሆነ ለስለስ ያለ ሽቶ በቃ እንደው ሽቶውንም ራሱ ባታረጊ ለስለስ ያለ ዶዶራንት ያገኛችሁ ለሚጠቁሩ ልጅ ወይ ደግሞ ያገኛችሁትን ጭቃው እንደ ዶራንት ስለምንለጥፉ ነው፣ እንደ ጭቃ። አንድ ሴት ልጅ ለምንድን ነው ብት ብቻዋ የሚጠቁረው? ያገኛችሁትን ስለምትጠቀሙ ነው። በሎሚ እሹት፣ በሎሜ እሹት። በሙሴ ደግሞ የምታነሱ ሴቶች ጠጉራችሁን፣ ዳቧችንን ሊሆን ይችላል፣ ብት ብቻችን ሊሆን ይችላል ወይም ክንዳችንን በሙሴ አታርሱ። ያበዛባችሁ ያገኛችሁትን የብብት እንትን አላይታችሁ ላይ አንድ ነገር ተጠቀሙ። እንደገና ደግሞ ጭቃ ብዙም ጭቃ ዶዶራንት አትጠቀሙ። ዶዶራንት ተጠቅሞ የሚረጨዋል እሱ። እንደገና ሎሚ ደግሞ ሎሚ በሎሚ እሹት ይሄ ነው። እንደገና ደግሞ የሚሸጡ ሴቶች ወይም የሚሸጡ ካላቸው ከታጠበይ ሴት ነው። ከተታጠበይ ተጠብጠብ ብለሽ አምረሽ ተውበሽ ከቀረብሽ አሸችም። ጥርስሽ ደግሞ ምላሳቸው የሚሸጡ ሰዎች ምላሳችን የሁሉንም ጣምና ስለሚሰበስብ ነው። እዛው ላይ እዛው ላይ ስለሚደራረብበት፣ ይሸጥታል፣ ሽታ ያመጣል። ምላሳችን ጨጓራ ነው። በደንብ አድርገሽ ፎርሺው። በደንብ አድርገሽ ሦስት አራት ላይ ፎርሽ እና ቁርምፍድ፣ ሄል በደንብ አድርገሽ አላምጭብ። አንደኛ ለጥርስሽ መድኃኒት ነው። ሁለተኛ ደግሞ ዱላ ከረም ይላሉ፣ ዱላ ከረም ይላሉ። ሁለተኛ ወደ ባልሽ በምተነፍሽ ሰዓት ምላሱ በምመጠምጪው ሰዓት ቆንጆ ጠረን ያወጣል። አየሽ፣ ይሄን በርበሪ ጋፈሽ ጋፈሽ በርበሪ በርበሪ እያልሽ ከመቅረብሽ በፊት ይህን ነገሮች ካደረግሽ ከዛ ደግሞ ተጣጥበሽ ሮማንቲክ የሆኑ ሽቶዎች ካደረግሽ አሸችም። ሴት ልጅ ውብ ናት። ቶሻን የራስ ድክመት ነው እንጂ የሚያሸትተሽ ፈጣሪ ሲፈጥረን አንሸጥም ወንድ ይሁን ሴት። ግን ደካማ ከሆንሽ ብሽቅ ከሆንሽ አትሸቻል። ለምን ይዋሽ? ይሄ ነው ይህን ሶስቱን ነገር ካሟለሽ ወንድ ልጅ አይሄድም። እንደ ውጣ አባ ብለሽ በር ብዘግበት ራሱ አይሄድም የኔማ እሄድ ወራሱ ሌላ ሴት ሊያርግ ቢል እንኳ ያንቺን ያህል ቆለጡ አይቆምለትም። አንቹ ነው ማረግም መቆምም ስሜቱን መርካት የሚፈልገው ካንቹ ነው። አትጃጃሉ። በተለይ አፋችሁን የምከፍቱ እዚህ ሚዲያ ላይ እንደው እኛ በወጣንበት ሚዲያ እናንተ ወታችሁ ስትጃጃሉ በጣም ሴትነት የነጣላለች። እስቲ መጀመሪያ ዲክመቴ እኔም እስቲ ከካሜራ ጀርባ ሆነሽ ካሜራውን ዝግጠረሽ ሚዲያ ላይ በመወጭ ሰዓት እስቲ መስታየት ላይ ቀረቢና ውበትሽን እዩ፣ ጥፍርሽን እዩ፣ ጠጉርሽን እዩ፣ ሰውነትሽን እዩ። አንቺ መቶ ስልሳ ኪሎ ይዘሽ ባሌ ተወኝ ሄደ። ጠጉርሽን ሳትንከባከቢ የሞሞሽን የዳቦሽን ጠጉር ሳታለሽ ይሄ ወንድ ደሞ ጣቶች ይዞ ነው የሚሰምሽ ገና ሲመጣ አቤት ሲገባ ጣቶችን፣ እንዴ የኔ ማር የኔ ሁሉ ነገሬ አይ ላቭ ዩ ባቢ ብሎ አንቺም ደግሞ ባቢ

ሰዓትሽን መጠቀም አለብሽ። ባልሽ ለስራ ሊሄድ ይችላል። እናቱ ጋር ሊሆን ይችላል። ጓደኞቹ ጋር ሊሆን ይችላል። አንተ ሸርሙጣ አመጣህ፣ አንተ ሸርሙጣ ከማለትሽ በፊት አንቺ ምንድን ነው እስቲ እንደው ከመሳደብሽ በፊት አንቺ ዝግጁ ነሽ ወይ? ቤትሽን፣ ቤትሽ አእምሮ ተውወበታል ወይ? ቤትሽ አልጋሽ፣ ወይስ የተኛሽበት እንዲያው ተዘብዝፎ ሴክስ ያደረግሽበት እንደዛው አንሶላው ተዘብዝፎ ነው የሚ መምጣት ያለበት? ይሄ ነው አግባቡ? ያበሻ ልጆች ይሄ ነው ወይ? በጣም ሽም ነው ሴት ልጅ ባህሏ ከመውጣቱ በፊት ቶሎ ብላ በቃ መጀመሪያ እሷ ራሷን በቃ ሸዋር ትወስድና ጸጉሯ ወደ ላይ ታስይዝና አጭር ሚኒ ትለብስና ቤቷን ቶሎ ታጸዳለች። አልጋዋን በደንብ ትቀይርና ቆንጆ ሻማ፣ ቆንጆ የሽታ ሽቶ፣ የኦዲ ኦዲ ሽቶ አለ፣ ያን ታደርግና በሯን ትዘጋለች። ዘግታ ወደ ኩሽናዋ ትገባለች። ኩሽናዋ ሁለት ነገር ሰርታ ድብን ያለ ሸክላ ጥብስና ሾርባ፣ አባክ እኔ ሰርተሽ ውጪ። እዛ ሶፋሽን ቤትሽን ውብ አድርገሻል። ሲመጣ በቃ እንደገና ደግሞ ሻወርሽን ተወሲ አምረሽ ትወበሽ ደግሞ ትጠብቂዋለሽ። ልክ በሩ ሲከብጣ ዋው እንዴት አባሽ ታምሪያለሽ! አንቺ ሻፋሪ አቆሊታም ብሎ አልጋ ላይ እንኳን አያደርስሽም። ሶፋው ላይ ነው የሚከረብትሽ። አቆም ሽበታ አቆም ሽበታ አቆም ሽበታ አልጋው ላይ አልደረሰም። አየሽ፣ የሰው አካላት ተገታትሯል። አያችም፣ ምግብሽን አይፈልግም። ወደ ሸዋር ትገባላችሁ። ከሸዋር ከወጣችሁ በኋላ ያቺ ሸክላ ጥብስ ምርጥ ጠረጴዛ ላይ ቁጭቴና በቃ ይህን ውድ ጉርስ ጉርስ ወርሽ ከንፈሩ ሀያት ያል ብለሽ ትጉርሸዋል። እሱም እንደዚያው አላህ አንቺን አያሳጣኝ ይልሻል። ዱዓ ያደርግ አንድ። ይሄ ሁለተኛ ደግሞ ሁለተኛ በምታረጉ ሰዓት ደግሞ ሁለተኛ አድርገሽ ከጨረስሽ በኋላ ምክንያቱም ሸክላ ጥብስ በለተሻል አምቦ ውሃ ያስፈልጋል አንዳንዴ ምክንያቱም ስጋ ነው የበላሽው አልጋ ላይ ግሳት እንዳይመጣ አምቦ ውሃ ጠጣችሁ ትንሽ እዛው መንቀሳቀስ አለባችሁ አልጋው ወደ እንትን ሳሎን ወደ ኩሽና በቃ በአሰሩም አውቃችሁ ምክንያቱም ጋሳቱ እንዲወጣ ማለት ነው ይሄን ካደረግሽ በኋላ አስቢ በቢኪኒና በጡት መያዣ ነው ወደ ወዲ የምትይለት ምንም ነገር አያስፈልግሽም መቼስ እንደው ሚኒ ወይም ሾርት ልልበስ አትይኝም አንቺ ብቻ ነሽ ያላችሁ፣ አንቺ እና እሱ ብቻ ናችሁ ያላችሁት። ወደ ኦዲት ያለሽ እዛው ደግሞ ገደም ብለሽ ፀጉሩን እየደባበሽ ጆሮቹን፣ አንገቶቹን እየደባበሽ አልጋ ላይ ሆነሽ ሁለተኛውን ትደግማላችሁ ማለት ነው። ሁለተኛውን ከደገማችሁ በኋላ ልክ ሸዋር ቀጥታ አራት አምስት ደቂቃ እሱም ሰውነቱ ስለሚዘፈዘፍ፣ አንቺም እንደዛው የተወሰነ ደቂቃ ትወስዳላችሁ አልጋ ላይ እሱም እንደወሰዳችሁ፣ ቀጥታ ጋውን ይዛችሁ ወደ ሸዋር ቤት ነው አንድ ላይ ወገብ ለወገብ እንደዚህ በቃ ሳሙና ባስታ ትደራረጋላችሁ። ከዛ በኋላ ትወጥና ያንን የሰራሽውን ሾርባ በሰሃን ትከፍሊና በማር ትመችዋለሽ። በጣም ትኩሱ በጣም ያልበረደ በጣም ያልቀዘቀዘ በማር መታ መታ መታ፣ አንድ ብርጭቆ እንካ ትይዋለሽ። ትንሽ እየቅቤ ነው ልክ ሾርባው ሊወጣ ሲል ግማሽ ማንኪያ ቅቤ ይወጣበ- ይገባበታል። ገብቶሻል። በኋላ ግን ልክ አድርጋችሁ ትጨርሱ። በሰሃን በትንሽ የሰሃን ከፈል ታርጊና ላንች እና ለሱ የሚበቃችሁን ያህል ያቺ አንድ ብርጭቆ፣ አንደኛ ቅቤው ለቆዳው ላንችም፣ ሁለተኛ ከሰውነቱ እንደዛ ደሙን ነጭቶ እርካታ ሲረካ የሰራ ከላቱ ስለሚመነቸት ምትግ ነው የሚለው። ልክ ጣውራችን እንደምንነጭ እንደዛ ነው የሰራ ከላቱ እንደሚሰባበረው ያቺ አንድ ብርጭቆ እንደገና ቢሊኮስ ሰጠችው ማለት ነው። አየሽ፣ መልሶ እንደገና ደግሞ ምን ይቆማል? ከፈለገ አሽከርክሮ ይተውሻል ከፈለገ ደግሞ እንዲህ ቅፍ አርጎ በሽጋሽ ታቅፎሽ ይተኛል አልሙህም ይሄ ነው ዋናው ነገር ይሄን ሳታቀርቡ ይሄን ሳያዘጋጁ ባሌ ተወሰደ ባሌ ተወሰደ ይሄዳ ጥርግ ብሎ መጀመሪያ ጉድለትሽ አንቺ ምንድን ነው አንቺ ያጎደልሽበት ከአንቺ የጎደለበት ምንድን ነው እኔ የጎደለበት ምንድን ነው ብለሽ በይ ይሄድ በሩ ክፍት ነው ጥርግ ጥርግ ግን አንቺ አታጉቢበት ወላሂ ቢሄድ ወይ ፍርፍር ያለች ይገጥመዋል። ሁለተኛ አንድ ቀን አውጥቷት ሁለተኛ የማይደግማት ወይ በዚያው ቀልጦ ይቀራል ወይም ደግሞ እርሜ ዘላለሙን እየለመነ ሽግርና ራስሽን እየለመነ ሽማግሌ በመላክ እዳሽን ያሳይሻል። ዋናው ግን አንች አታጉይበት። ባልሽ እስከሆነ ድረስ ክርስቲያንም ሁኒ ሙስሊምም ሁኒ ባልሽ እስከሆነ ድረስ መጀመሪያ እኔ ሴት ስኮንኩ ድረስ ለሴት ነው የምማክረው። መጀመሪያ ጀመሪያ ራስሽን ጠ መጀመሪያ ሲያዝ ልጅ ከባሏ ፊት መጥፎ ሽታ መቅረብ የለበትም። ሰውነትሽ፣ ታፋሽን እንዲህ በምከብች ሰዓት ደስ የሚል ሽታ ደስ የሚል ጠረን መውጣት አለበት። ፀጉርሽም እንደዛው ፀጉርሽን በሚደባብስ ሰዓት ውስንምነታችሁ እንደ ወንጀል ታይቶ ሰላም